የአምስት ሺህ አምስት መቶ ዘመን የመከራ ቀን ደስታውን ያጣጣምንበት ቀና ብለን ከፈጣሪያችን ጋር የተገናኘንበት ፈጣሪያ ይህችንን ያየንበት። ሲነሳ ተነስቶ ለሐዋርያት ታየ። ለማርያም መግደላዊት ታየ። ማርያም መግደላዊት በዚህ ዓለም ግማሽ ዘመኗ በኃጢአት ተዘፍቃ ኖራል። በአጋንንት እየተሰቃየች ኖራል። ሰባት አጋንንት እየራሳቸው ስራ የሚያሰሩ ሲጫወትባት ኖሯ የአጋንንት ማደሪያ፣ የአጋንንት አዳራሽ ሆና ኖራል። የውሸት መንፈስ አንዱ የውሸት መንፈስ የሚያሰሩ የዝሙት መንፈስ የሚያሰራ የትዕቢት መንፈስ የሚያሰራ የትውዝብት መንፈስ የሚያስጌጥ የተለያዩ መንፈሰ ቅንዓት መንፈሳ የምቀኝነት መንፈስ የቅንዓት መንፈስ የሆኑ አጋንንት አድረውባት ነበረ። በማርቆስ ወንጌል ምዕራፍ 16 ቁጥር 9 ላይ መጀመሪያ ሰባት አጋንንት ላወጣላት ታያትን የእግዚአብሔር ነበር ተመልሰው

አለም ዝ ቀኑ ጨልሞ ግዱ ይሆናል። ለፍተን ወጥተን ወልደን አልሳካ ብሆን ይሆናል። ትምህርቱም ደክመን አልሳካ ብሎ ክዳሩን፣ ደክመን አልሳካ ብሎ ስራውን፣ ደክመን አልሳካ ብሎ ይሆናል። አንድ ቀን ግን ለውጥ ይሆናል። እግዚአብሔር የመረጣት ቀን ግን በእኛ ህይወት ላይ የምንለወጥባት ግን ይኖራል። ተስፋ ለማምረት ነው። ማርያም መግደላዊት ይህን ሁሉ ጊዜ ትጥፍት ስትሰቃይ ኑራ ከታሪኩ አትለው ሲሲኳት የነበሩ ሲሶሽዋት የነበሩ ሲዘልፏት የነበሩ ሲሰድዋት የነበሩ እነሱ ሁሉ በውጭ ቆመው እሷ ግን አስቀድማ ክርስቶስን አየች። በዮሐንስ ወንጌል ሌሊቱን ሁሉ ስትመላለሰ አደረች ነው ሚለው። ወሁን ሰንበት መጽሐት ማርያም መግደላዊት እንዛ ዲሁ ጽመት ወመጽሐት ሃ መቃብር ገና ጨለማ ሳለ ወደ መቃብሩ ሲትመላለሰ አደረች ይላል። መቃብሩ ባዶ እንደህዩ ነ ሆነም አየች። ምንም እንደሌለው አየች። ጌታዬን ወስደውታል፣ ወደ የት እንደወሰዱት አላውቅም ብላ ለነቤ በመትነገረ ሲሮ ሆኖ አይው ባዶ እንደሆናል እነሱ ተመልሰው አረጋግጠው ሲመለሱ እሷ ደግሞ እያለቀሰች በየ ይችላል። ከቁጥር አስራ አንድ ጀምሮ ደግሞ እያለቀሰች አዝና ተክዛ እያለቀሰች ሪ ከዛ በኋላ ግን ሁለቱ መላይ ይታያል የሚያረጋጉ የሚያጽናና አንቺ ሴት ምን ያስለቅስ ይችላል? ምን ያሳዝንሻል? ጌታዬን ወስደውታል ወዴት እንደወሰዱትም አላውቅም እያለች ስታለቅስ፣ እንዲህ ስትል ደግሞ የምትፈልገውን አካል ቁሟል። ጌታችን መድኃኒታችን ኢየሱስ ክርስቶስ ማርያም ሆይ ለምን ታዝኛለሽ? ክብርና ምስጋና ለአምላካችን ይሁን ለምን ታለቅ ያለ ቃላት ሮቡን ይሄ። ስለዚህ ቀኑ ይቀየራል። እግዚአብሔር ስራው የሚሰራባት ቀን፣ መልካም ቀን በህይወታችን ከእግዚአብሔር ጋር የምንገናኝባት፣ ከወደቅንበት ኃጢአት የምንነሳባት ከሀብረት የምንላቀቅባት ለእግዚአብሔር የምንሆንባት ቀን ትኖራል። ወደ ንስሐ የምንመጣባት እግዚአብሔር የሚወዳት ቀን። ይህም ማርያም መግደላዊት በተስፋ ስትሰደድ የነበረች ሰዎች ሲሸሸዋት የነበረች፣ እግዚአብሔር ግን አቀረባት፣ እግዚአብሔር ግን ማደሪያው አደረጋት። ከአጋንንት ማደር ያለት ተላቀቀ። ስለዚህ እለት እጭት አለች እለት ሬት አለች የክፉ ቀን አለች መልካም ቀን አለች። እለት እጭት ወግርሃት ዙሬት አኩም ክፉ ሰውና ክፉ ቀን አውረው ይጠፋሉ። ክፉ ቀኑ ክፉ የሚያደርገው ሰው

ከዚህ አድን ነው ከዚህ አድን ያጋለት ከሚሰለጥንበት ከሚሰለጥንበት አድን ነው ስለዚህ የተወደዳችሁ እና የተከበራችሁ ይህ ቀን ለሐዋርያት ለአባቶቻችን ሐዋርያት ልዩ ቀን መንፈስ ቅዱስ የወረደበት ቀን በሰው ላይ

ሰስት ከዚህ በኋላ ግን መንፈስ ቅዱስ ካደረባቸው መንፈስ ቅዱስ ከወረደ በኋላ ግን አንዱ ቅዱስ ጴጥሮስ ነው። እንግዲህ ለመ ኩለሙ ስንልከ አንሰ እየከደከ ምሙት ሩስሌከ ሁሉ እንዲ ክድሁም እኔ አልክድህ ከአንተ ጋር ሞታለሁ፣ ሞተን ሞተ አደርጋለሁ፣ አንተ በሞትኩበት ሞታለሁ ብሎ ሲፈክር ነበር

በአይኑ ነው። መንፈስ ቅዱስ ሲሞላበት ፍርሃት ይጠፋል፣ ጭንቀት ይጠፋል። የመንፈስ ቅዱስ ማደሪያ ስንሆን በውስጣችን ደስታ ይሞላል፣ መንፈሳዊ ሀሴት ይሞላል። መንፈስ ቅዱስ ገንዘብ እናደርጋለን። አዲስ ምስጢር ተናገሩ። የምስጢር ሰዎች ኤልሳቤጥ መንፈስ ቅዱስ ሞላባትና፣ ምን ተናገረች? የጌታዬ እናት ወደ እኔ ትመጣ ዘንድ እኔ ማለት ነኝ። ከሴቶች ሁሉ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ገና እኮ ነው። የእለት ድንግል ማርያም ጌታን እንደምትወልድ ተገለጸላት፣ መንፈስ ቅዱስ ስለሞላበት። መንፈስ ቅዱስ የሞላበት ሰው ምስጢር ይናገር የእግዚአብሔር ማደሪያ ይሆናል። ሐዋርያትም መንፈስ ቅዱስ ተበላባቸው፣ በአዲስ ቋንቋ ተናገሩ። በአዲስ ቋንቋ ተናገሩ። አንድ ቋንቋ ሲያውቁ የነበሩ ሰባ አንድ ቋንቋ ተጨመረላቸው ከነበራቸው ሰባ አንዱ ቋንቋ ከነበራቸው አንድ ቋንቋ ሰባ ሁለት ቋንቋ ሆነላቸው። ይህ ቋንቋ ግን በዘመናችን ልሳን እንናገራለን፣ እናውቃለን ብለው እንደሚናገሩት አይደለም።